ፍልስፍና በሚመለከት እያንዳንዱ ፈላስፋ የሰጠውን ትርጉም ሀሳብ ለማየት ጊዜም ያስፈልጋል፣ ሰፊ ጥረትም ስለሚጠይቅ በአጭሩ የተሻለው የሚሆነው እስካሁን የተሰጡ ትርጉሞችን በሁለት መክፈል ነው እና የፍልስፍና ትርጉም በሚመለከት እንግዲህ እስካሁን የተሰጡ ሀሳቦች በሁለት ሲከፈሉ የይዘት እይታና የሂደት እይታ ብለን ለሁለት እንከፍላቸዋለን። የይዘት እይታ የሚለው ፍልስፍና ማለት የአስተሳሰብ ይዘት ነው። በዚህ መሰረት ማንኛውም አስተሳሰብ ፍልስፍና ነው የሚል ነው። የዚህ እይታ አራማጆች ብዙ ፈላስፋዎች ቢሆንም በአብነት የሚጠቀሰው እንግዲህ ጀርመናዊ ፈላስፋ አልበርት ሽዌዘር ነው። ሽዌዘር ፍልስፍና የሕይወት አመለካከት ወይም በእንግሊዝኛ ወርልድ ቪው ነው ብሎ ነው የሚያምነው። ማንኛውም አመለካከት፣ አስተሳሰብ ፍልስፍና ነው። ሳይንሳዊ ይሁን ሃይማኖታዊ፣ አፈታሪክ ይሁን እውነት አስተሳሰብ አስተሳሰብ ነው ይላል። ዘር ያኛው ትክክል ይሄኛው ስህተት ነው ማለት አይቻልም። ሲጀመር ሁሉም ነገር እይታ ነው። በአይዲያሊዝም ቋንቋ ሁሉም ነገር ስሜት ነው ማለት ነው። ስሜት ሲከማች አስተሳሰብ ይሆናል። ስለዚህ የሆነ አስተሳሰብ ትክክል ነው፣ ያኛው ስህተት ነው ለማለት መስፈርቱ ምንድን ነው? በባህሪ ደረጃ ሁሉም አስተሳሰብ አስተሳሰብ ነው። ዓለም በራሷ እውነት ማወቅ አይቻልም። ሌላ ቆርቶ፣ በዘመናዊ ፊዚክ ሳይቀር ትንታኔዎች ብዙ ጊዜ ስሜት ናቸው። የጸ- የብርሃን ቀለም ቀለም ሳይሆን የቀለም ስሜት ነው፣ እውነት አይደለም። ዓለም በራሷ ማውቅ አይቻልም። ካልተቻለ ደግሞ ማንኛውም ሰው የሚፈጥረው አመለካከት ትክክል ነው ያኛው ስተት ነው ማለት አይቻልም። ነው ለሺዌዘር እንግዲህ ሳይንስ ከሃይማኖት ትክክል ነው ማለት አይቻልም ነው የሚለው ማንኛውም አስተሳሰብ ፍልስፍና የህይወት አመለካከት ነው የሚል እይታ ነው ያለው ሽዌዘር ብቻ ሳይሆን ሌሎችም እዚ በኩል የሚሰለፋሉ። ጠቅላል ሽ ይደረግ የሽዌዘር እይታ አንድ አስተሳሰብ በይዘቱ በባህሪው ነው ፍልስፍና የሚባለው ነው። የሽዌዘር የሜታፊዚካል ሳይሆን ኢቲካል ነው። ኮንሰርኑ ከሥነ ምግባር አንጻር ነው። እና ለሾይዘር አስተሳሰብ ይህ ሁሉም ሰው የጋራ ነው። ኋላ ቅርና ዘመናዊ የሰለጠነ የሚባል የለም። ሁሉም አስተሳሰብ ፍልስፍና ነው። ፍልስፍና ሲባል ደግሞ ይዘት ነው እንጂ ሌላ ትርጉም የለውም የሚል ነው። እና ከዚህ በመነሳት የሆነን አስተሳሰብ ከይዘቱ አንጻር ፍልስፍና ነው የሚውል አመለካከትን የይዘት እይታ ብለን ልንወስደው እንችላለን። ሁለተኛው የሂደት እይታ የሚባለው ነው። ከሂደት እይታ አንጻር ካየነው ፍልስፍና የአስተሳሰብ ይዘት ሳይሆን የማሰብ ሂደት ነው የሚል ነው። የሁለቱ እይታዎች ልዩነት እዚህ ጋር በትኩረት ማየት እንችላለን። የይዘት እይታ ላይ ፍልስፍና የምንለው የፖለቲካ አይዲኦሎጂ ለምሳሌ ሊበራሊዝም፣ ኮሚኒዝም፣ ዩቲሊተሪያኒዝም፣ የሜታፊዚክስ ዶክትሪን ማቴሪያሊዝም፣ አይዲያሊዝም ወይም የሃይማኖት ቀኖኑ የሞራል አመለካከት የሳይንስ ትንታኔ በአስተሳሰብ ደረጃ ሲወሰድ ነው ይህ የተከማቸ ንድፈ ሀሳብ ቲዎሪ አይዲዮሎጂ ፍልስፍና ይሆናል የዳበረ ፍልስፍና ማለት የአስተሳሰብ ክምችት የፍልስፍና ቋት ማለት ነው የከላይ ያለ ነው እንደዛ ከይዘት እይታ አንጻር ሲታይ ነው ባጭሩ ፍልስፍና አይዲዮሎጂ ነው ነው የሚለው ከሂደት አንጻር ስናዩ ግን ፍልስፍና ማለት እነዚህ አይዲሎጂዎች፣ ዶክትሮኖች፣ ንድፈ ሀሳቦች ወዘተ የተገነቡበት የማሰብ መንገድ ነው ይላል። እዚህ ጋር እንግዲህ ልዩነታቸው ይዘትና ሂደት ላይ ነው ማለት ነው። እዚህ ጋር ፍልስፍና በእንግሊዝኛ ሜቶዶሎጂካል የሚባለው አይነት ፍልስፍና ሂደት ነው የሚለው ሜቶዶሎጂካል እይታ ነው። ያኛው ደግሞ ኮንተንት ነው፣ የአስተሳሰብ ኮንተንት ነው ፍልስፍና የሚያሰኘው ነው። ከሂደት እይታ አንጻር በጣም የሚታወቁ ትርጉም ያላቸው የሰጡ እኔም አቃቸው ቪግንስታይን፣ በርትራንድ ራስል በስፋት የአናላይትክ ፊሎሶፈርስ የሚባሉት ናቸው። ለምሳሌ የፍልስፍና እይታ ግልብጥብጥ አድርጎ ቀይሩታል የሚባልለት አንድ ፈላስፋ አለ ልድቪግ ቪግንስታይን የሚባለው ፍልስፍና የሚመስጣቸው ወጣ ያሉ ትርጉሞች ስንመለከት የሂደት እይታ ላይ የሚያርፉ ናቸው። ለምሳሌ ፍግንስታይን ማሰብ ማቆም አይቻልም፣ ማሰብ አታቆም የሚል ሀሳብ አለው። የሰው ልጅ ራሱ የማሰብ ሂደት ነው። መኖር ማሰብ ነው። ማሰብ ካቆሙ ሞተ ማለት ነው። ህይወት ችግር መደበቅ ነው። የእውነት የሚፈታ ችግር የለም። ምክንያቱም ኤግዚስታንስ ኖ ፕሮብሌም ኤግዚስታንስ ችግርም መፍትሄም አይደለም። በራሱ ስታንስ ነው። ህልውና በራሱ ችግር አይደለም። ስለዚህ የቬገንስታይን የንድፈ ሀሳብ እንደ ሳይንስ ዶክትሪን ወይም አይዲዮሎጂ እንደ ፍልስፍና አያይም። በዚህ የንድፈ ሀሳብ እና የአይዲዮሎጂ ተቃውሞ፣ ጸረ ሳይንስ ወይም ጸረ ፍልስፍና ተብሎ ነው የሚታወቀው። ምክንያቱም አይዲዮሎጂ ሜታፊዚክስ አይቀበልም ማለት ነው። እንግዲህ ዋናው የቬጌንስታይን የፍልስፍና እይታ ፍልስፍና ማለት ሎጂክን በመጠቀም ሀሳብ የማጥራት ሂደት ነው። ሀሳብ ማጥራት ሂደት ደግሞ ሀሳብ የመገንባት የማፍረስ ሊሆን ይችላል። ቬጌንስታይን እንደሚለው ግን ዓለም ያለችው ቋንቋ ውስጥ ነው። ዋናው የፍልስፍና ምግብ ቋንቋ በመጠቀም ብይታ ነው፣ የማጥራት ሂደት ነው ይላል። እስካሁን የነበሩ ፍልስፍናዎች የፍልስፍና እይታዎችን ሲታች ደግሞ እስካሁን የተፈጠሩ አስተሳሰቦች ዶክትሮኖች፣ አይዲዮሎጂዎች፣ የምሁራን ቀልዶች፣ የፈላስፋ ብጅታዎች ናቸው። እነዚህን እንደ ፍልስፍና ልንወስድ አንችልም። እነዚህ የግለሰቦቹ የፈላስፋዎቹ ስሜቶች ናቸው። ወይም ደግሞ ፈላስፋዎቹ በስህተት ያቀረቧቸው የራሳቸውን እይታ ነው ያቀረቡት እንጂ ፍልስፍና አይደለም ነው። ስለዚህ ፍልስፍናቸው እንደ ብጅታ ነው። ያንተ አመለካከት ለእኔ ፍልስፍና ሊሆን አይችልም። የኔም አመለካከት ለአንተው። የሁለታችን የጋራ ፍልስፍና ልሚሆን የሚችለው የማሰብ ሂደት ነው። ሁለታችንም እናስባለን፣ በዚህ የጋራ ጉዳይ አለን። አስተሳሰባችን የተናጠል ነው፣ የማሰብ ሂደቱ ግን የጋራ ነው። ስለዚህ ዋናው ፍልስፍና አስተሳሰብ ሳይሆን የማሰብ ሂደት ነው። ይሄ በራሴ እይታ ፍልስፍና ማለት እንቆቅልሽን የመፍታት ሂደት ነው። ዓለም በራሷ እንቆቅልሽ ስለሆነች የፈላስፋ ዓላማ ይህንን እንቆቅልሽ የመፍታት ሂደት ነው። ሎጂክም ይህንን ብጅታን ከማጥራት ጋር የሚመሳሰል ሂደት ነው። ከሁለቱ የፍልስፍና እይታዎች ለመምረጥ አስቸጋሪ ቢሆንም ትንሽ አሳማኝ ሆኖ ያገኘው ግን ነብግንስተን የሂደት እይታ ነው። በመጠነው አሳማኝ ነው። ምክንያቱም አስተሳሰብ የፈላስፋ አመለካከት ነው። እንደዛ ብየን የማስበው ማንኛውም ፈላስፋ የሆነ አመለካከት፣ ቲዎሪ ልድፈ ሀሳብ ይዞ ሊመጣ ይችላል። እሱ የራሱ አመለካከት ነው። ስለዚህ ሌላ ሰው በፍልስፍና የሚተለመደው ምንድን ነው? ያንን አስተሳሰብ ከመቀበል ይልቅ እዛ ላይ መሰረት አድርጎ የራስን አስተሳሰብ ይዞ የመምጣት ለምሳሌ ካርድ ማርክስ ኮሚኒዝም ወይም ተመሳሳይ አይዶሎጂ ገነባ ማለት ለጆን ሎክ ሌላ ነው፣ ለጆን ስተርት ሚል ሌላ ነው። ካርል ማርክስ እንደዛ ሲያቀርብ ጆን ሎክ ስለ ሊበራሊዝም ጆን ስቱርት ሚል ስለ ዩቲሊታሪያኒዝም አቀረበ። አርስቶትል ስለ ሎጂክ አቀረበ። ፕሌቶ ስለ ይሄ የራሳቸው አመለካከት ነው እንጂ ፍልስፍና አይደለም የሚል ትርጉም ይሰጣል። ስለዚህ እነሱ ስለ ዓለም የሚሰማቸውን ተናገሩ ማለት ፍልስፍና ይዘው መጡ አይደለም፣ የአመለካከታቸውን ነው ፍልስፍናቸው። ለእኔ ፍልስፍና የሚሆነው እኔ በማሰብ ሂደት ውስጥ ስሳተፍ ነው ስለዚህ አስተሳሰባቸው የገነቡበት መንገድ ነው ለእኔ ፍልስፍና የሚሆነው። ማንኛውም ፈላስፋ ሳይንቲስት የሚያደርገው እንግዲህ ይህን ነው። ስለዚህ ፍልስፍና ሜቶድ ልጅ ካል ነው፣ ይዘት አይደለም፣ ኮንተንት አይደለም። ይህ ደግሞ የማሰብ ሂደት ነው። ፍልስፍና አሳማኝ የሚሆነው እንደ ሂደት ቢታይ ነው። ያስተሳሰብ ክምችት በራሱ ፍልስፍና አይደለም የሚል ትርጉም ያለው ነው። ይሄኛው ትንሽ አሳማኝ የሚመስል አለው እዚህ ፍልስፍና የተጀመረው በእንደዚህ አይነት ሂደት ነው። ለምሳሌ ሶክራትስ መጀመሪያ ያደረገው አለማወቁ ና ያወቀው ሜተደርጅካል ነው። የአለማወቅ ማወቅ ባዶ ነይብ ከሚል ነው የጀመረው። ኖሮም አልኖረውም ማለት ነው እውቀቱ የማላውቀው ነገር አለ ከሚል ነው የሚጀምረው። አንዳንዶቹ ጋር ደግሞ ከስህተት መነሳት እንዲም ሌላውም ቴዎሪዎች ተሳስተዋል። ለምሳሌ ዲካርቴስ እንደዚህ ነው ያደረገው ኮመን የሆኑ አመለካከቶችን ስተት ናቸው ብሎ ስተት ባይሆኑ እንኳን ስተታቸውን በመፈለግ ሪሰርች በማድረግ ነው። ብዙ ጊዜ በሳይንስም በፍልስፍና ቲዎሪዎች የሚነሱት ከባለፈው ስተት ነው። አነስታይን ከኒውተን እና ከሌሎቹ ስተቶች በመነሳት ነው እና ሌሎችም ከሱ በኋላ የሚመጡት የአነስታይን ስተት በመፈለግ ነው። ስለዚህ ሜትሮጂካሊ ፍልስፍና ከስተት በመነሳት ሊሆን ይችላል። ይሄኛው ትንሽ አሳማኝ ያለው ትርጉም ነው። እንግዲህ ፍልስፍና ከሁለቱ አንጻር ነው ትርጉሙ የሚታየው። ለማጠቃለል ያህል የመጀመሪያው የይዘት ኮንተንት፣ ያልነው ፍልስፍናን እንደ አይዲዮሎጂ ዶክትሪን በመውሰድ ሊሆን ይችላል። ከዚህ በፊት የነበሩ አስተሳሰብ ክምችቶችን እንደ ፍልስፍና በመውሰድ ፍልስፍናን ትርጉም የሚወሰንበት ነው። ሌላው ደግሞ ሜቶዶሎጂካል ነው። አስተሳሰቦች አይዲዮሎጂዎች፣ የግለሰቡ አመለካከት ናቸው። ፍልስፍና አመለካከቱ፣ ፍልስፍና የተፈጠረበት መንገድ ነው የሚለውን ደግሞ በሂደት እይት አንጻር የሚታይ ነው የሚሆነው። ፍልስፍና ሲጠቃልል ትርጉሙ በእነዚህ በሁለቱ ላይ የሚያርፍ ይሆናል ማለት ነው።